ጤናስጥልን ውድ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ። በቅድሚያም የሰላም እጦቱ ለስርአት ጥነትና ለኑሮ ውድነት እየዳረጋቸው መሆኑን በሰሜን ወሎ ዞን የራያ ቆቦና የቆቦ ከተማ ነዋሪዎች ተናገሩ። ነዋሪዎቹ ከዞኑ የስራ ኃላፊዎችና ከፍተኛ ወታደራዊ አመራሮች ጋር በወቅታዊ ጉዳዮች ላይ ውይይት አካሂደዋል። ከሰው ናየ ለምክያኤል የሰሜን ወሎ ዞን አስተዳደር የስራ ኃላፊዎችና ከፍተኛ ወታደራዊ አመራሮች ያለ ሕዝብ ተሳትፎ የሚመጣ ልማት የሚረጋገጥ ሰላም የለም በሚል መሪ ሀሳብ ከራያ ቆቦ ወረዳና ቆቦ ከተማ አስተዳደር ከተወጣጡ የህብረተሰብ ክፍሎች ጋር በወቅታዊ ጉዳይ ላይ መክረዋል። የአካባቢውን ሰላም ለማጽናት ትብብር እንደሚያስፈልግ ተገልጿል። የሰላም እጦቱ ለኑሮ ውድነትና ለስራ አጥነት እንደዳረጋቸው ተወያዮች አውስተዋል። አንጋደር በርበሬ አላይ ወጣ፣ ሽሮ ተወደደ፣ ደሃ መግቢያ አጣ። ይሄ ሆኖ በጦርነት ነው ሰላም እንፈልጋለን። ተስፋ እንፈልጋለን። አሁን እኛ ስራ ጥተን ቁጭ ብለን ያለ ነው። ምክንያቱም የሚደለቀው በቃ ጦርነት ነው፣ ጥይት ነው፣ መድፍ ነው ቢሆን ነው የምንሰማው። በቃ የምናየው ነገር የለም፣ በቃ ልማት የለም፣ ተቸግረናል። የሰሜን ወሎ ዞን ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ሞላ ደሱ በአካባቢው ባለው ግጭት የኢትዮጵያ ጠላቶች እጅ እንዳለበት ገልጸዋል። ከታሪካዊ ጥናቶቻችን ጋር ሆኖ ስራ እየተሰራ ነው በጣም ዛሬ ትናንት ጥላት የነበሩ ጋር አሽከር እና ተላላችሁን አማራ ኢትዮጵያ ቆርቆሮባሉላላቸሁ ወንድሞች ይህን ቶሎ ብሎ ማስተካከል እንደ አባት እዚ ያላችሁ አባቶች እንደ ወንድም መነጋገር በጣም ያስፈልገናል። የሰሜን ወሎ ዞን ጸጥታ መምሪያ ኃላፊ ብርጋዴር ጄኔራል ካሳ ድምሌ በሀቀኛ አማራዊ ስነልቦና የታነጸ ወዳጁንና ጠላቱን ሊለይ እንደሚገባ አሳስበዋል። ትክክለኛ የራያ የአማራ ተወላጅ ከሆነ ከሸኒያ ይዛምር፣ ከወያኔ ይዛምር። የመፍትሄ መንገድ ራሳችን የመፍትሄ ሰዎች ሆነን ነገሩን ለማስተካከል ጥረት እናድርግ። መከላከያ ሀገርና ሕዝብን የመጠበቅ ግዴታውን ይወጣል ያሉት በሀገር መከላከያ ሰራዊት የ11ኛ እዝ ዋና አዛዥ ሜጀር ጀኔራል አድማሶ አለሙ ሞት እንዳይኖር ለሰላም ትብብር ሊደረግ እንደሚገባ ጠይቀዋል። በውጊያ በዚህ በሰለጠነው ዘመን ማሸነፍ አይቻልም። ልጆቻችን ነው ያለቁ ሚሄዱ። እኔ ዛሬ ለእናንተ የምነግራችሁ እንደዛ ባይሆን ልጆቻችሁ አይመቱ። ትላልቅ ሰዎች፣ ሽማግሌዎች፣ አሮጊቶች፣ ወላድ ሴቶች በሰላም እንዲኖሩ እንፈልጋለን። ሰው በሰላም እንዲኖሩ የሚያደርግ ነገር ከሁሉም ወገን ነው መምጣት ያለበት ነው የምንለው ከሁሉም ኢትዮጵያ እንድትቀጥል ነው የምንፈልገው እንድትቀጥል እኛ ሞተን ማስቀጠል አለብን። ምንም መመራ ይስለለ ከራያ ቆቦ ወረዳና ከቆቦ ከተማ አስተዳደር የተወጣጡ ልዩ ልዩ የህብረተሰብ ክፍሎች በቆቦ ከተማ በተካሄደው ምክክር ታድመዋል። ሀገራዊ ሳቤን በመያዝ ለሀገራዊ ሁለንተናዊ ጥቅም በጋራ ልንቆም ይገባል ሲሉ የደሴ ከተማ ወጣቶች ጠየቁ። የተጀመረው የባህር በር ጥያቄ ምላሽ እንዲያገኝ የድርሻቸውን ለመወጣት መዘጋጀታቸውን ወጣቶቹ ተናግረዋል። አንተነህ ጸጋዬ ወጣቶቹን አነጋግሮ ተከታዩን አዘጋጅተዋል። እንደ ሀገር ሰፋ ያለ ሀሳብ ነው መኖር ያለበት። ቁንጽል ሀሳብ ይዞ መንቀሳቀስ የለበትም። ወጣቱ የኔ የሚል በቃ የኔ ሀገር ነው እንጂ የኔ ክልል ነው የኔ ብሄር ነው ማለት የለበትም። በቃ የእኔ ሀገር ነው ሀገር የኔ ኢትዮጵያ ናት። ሙሉ እንደ ኢትዮጵያ አንድ መሆን አለበት ወጣቱ ብዬ አስባለሁ። ይሄ የሰፈር ጥያቄ አይደለም። ይሄ መንደር ጥያቄ አይደለም። ይሄ አመለካከት ከውስጣችን ሊወጣ ይገባል ወደሚለው ሀሳብ መምጣት አለብንና ምንድነው ሀገር ሲጀመር ቤት ነች እኮ አይደል እንዴ? ከቤት ነው የሚጀመረው። እኔ ከቤቴ ከሰራኋት ሀገሬን ለጆቼ ላይ ቤተሰቦቼ ላይ እናት አባቴ ላይ የምሰራው ሀገር ወደ ላይ ያደገ እያደገ ይመጣል አይደለ? ሀገር ማለት ወደዛ እንድንሄድ ነው እንጂ ከላይ መተን እየጠበብን እንድኖር አደለም። ሀገራዊ ሳቤን ማራመድ መቻል አለብን። ከብሔርተኝነት መውጣት መቻል አለብን። ከታጠረ አስተሳሰብ መውጣት መቻል አለብን። በቃ በኢትዮጵያዊነት ልክ ነው ልንሰፋ የሚገባው። የመስራት አቅም የማሰብ አቅም ብዙ የማድረግ አቅም ወጣት ላይ ስላለ አባይን የገነባን ሌላ ያቅተናል ብዬ እኔ አላስብም። መጀመሪያ እኔ የቆምኩት ለምንድን ነው እምኖረው ለምንድን ነው ለውጤት ምን ላይ ነው እሱ ሲለወጥ ሀገርም ይለወጥ አይደለም። ስለዚህ ሀገርነት የሚጀምረው ከልብ ከውስጥ ስለሆነ ራስን መቀየር ራስን መለወጥ ነው የሚያስፈልገው። እንደ አባይ ልክ እንደ አባይ አሁንም ወደባችን የራሳችን ነበር የጠየቅነው፣ አሁንም የራሳችን ንብረት ነው የራሳችን መልሱልን ነው እንጂ የሰው አልጠየቅንም። ስለዚህ አሁንም ወጣቱ በአንድነት አንድ አይነት አስተሳሰብ፣ አንድ አላማ ኖሮን አንዳንድ ወጣት አለ ለምሳሌ ባህር በር ምን ያደርግልናል ብሎ የሚያስባለን። ይህን አስተሳሰቡን ቀይሮ ከመንግስት ጎን ቆመን በአንድ ሆነን ጉጉት የሚያደርብኝ አሁን ሀገር ያድጋ ሀገር የበልጽጋ የባህር በራችን ተመልሶ ሁላችንም የስራ እድል አግኝተን ሁሉም ሰው በሰላም ወጥቶ እንዲገባ ነው። እኔ ወደቡ ይገባኛል የሚለውን ነገር ሌላው ማህበረሰብ ላይ ማስረጽ መቻል አለብኝ። ይሄ ከሆነ በሀሳብ እናግዛለን። በተግባር ደግሞ የትኛውንም ዋጋ ልንከፍል እንችላለን። ከልመና ልመና እጅ ከመዘርጋት የኤንጂኦ እርዳታ ከመመልከት የሚሰራ ትውልድ የማይበት ቀን ተስፋ ሩቅ እንዳይመስላችሁ እርግጠኛ ሆኜ በጣም ቅርብ ነው። የነበረውን መዝሙር እኮ ድሌት አደረግ ነው። ስለዚህ አሁን ላይ ከፍታ ላይ ነው ያለ ነው፣ በጣም ከፍ ከፍ እያለ ነው። ስለዚህ ወደቡ ደግሞ ግድም ነው፣ በቃ ግዴታችን ነው። ያስፈልገናል፣ እንችላለንም። እንደምንችል በትንሿ ነው። ዛሬ አባይን ያሳየ ነው፣ ነገ ደግሞ ትልቅ ነገር ከዚህም በላይ ከዚህም በላይ ብዙ ፕሮጀክቶችን የምንሰራ እንችላለን የሚለውን ነገር እኛ ሕብረት ያስፈልገዋል አንድነት ያስፈልገናል። ይህንን ነገር ዳር ደርሶ አይተን እውነት ከውጭ ኢምፖርት የሚደረጉ ነገሮች በራሳችን ወደብ ወደ ሀገራችን ሲገቡ ማየት እኔ እንጃ እድሜ ይስጠን እግዚአብሔር ያንን ለማሳየት ያብቃን። ያም ደግሞ እንደ ግል እንደ ወጣት የሚጠበቅብኝ ሁሉ አደርጋለሁ። አባይ ሲገደብ የሚመጣልን ትልቅ ስራ ትልቅ ነገር አለ ወጣቱ ላይ ወደባችን ደግሞ ይስተካከላል። በእርግጠኝነት ደግሞ ሰላም፣ በሰላም ነገር ደግሞ ተስተካክሎ እንደምናየው መቶ ፐርሰንት እርግጠኛ ነው። የክልሉን ሰላም ለማጽናት በሚደረገው ጥረት የበኩላቸውን ኃላፊነት እንደሚወጡ የደሴ ከተማ ነጋዴዎች ተናገሩ። ሰላም ለሁሉም ሁሉም ለሰላም በሚል መሪ ሀሳብ በወቅታዊ ጉዳዮች ዙሪያ ውይይት አካሂደዋል። ተመስገን ከተማ አስተዳደር ሰላም ለሁሉም ሁሉም ለሰላም በሚል መሪ መልእክት ከከተማ ከተውጣጡ የንግዱ ማህበረሰብ አባላት ጋር ውይይት አድርጓል። በውይይቱ የተሳተፉ የከተማዋ ነጋዴዎችም የጸጥታ ችግር በንግድ እንቅስቃሴያቸው ላይ ጫና እንደሚፈጥር ገልጸው ይህንን በሚገባ በመረዳት ለሰላም መስፈን ሲሰሩ መቆየታቸውን አንስተዋል። ሰላም ከለለ ምንም ነገር የለም ልማትም ሆነ ሰው ወጥቶ መግባትም የማይችልበት ሁኔታ ነው ያለውና የደሴ ከተማ ማህበረሰብ በዋናነት የንግዱ ማህበረሰብ ለሰላሙ እስካሁን ድረስ ያደረገ ያለውን ጥረት ለወደፊትም በበለጠ የተሻለ ሰላም እንዲመጣ የበኩሉን አስተዋጽኦ በማድረግ ተሞክሮም ለሌላው ማህበረሰብ ተሞክሮም ሊሆን የሚችል ነገር መስራት አለበት የሚል እንትን ያለኝ ሰላም ከሌለ ለአንድ ሀገር እድገትም ሆነ ኑሮ መሰረት እንደመሆኑ መጠን በእርግጥም የንግዱ ማህበረሰብ ከአንዱ ሀገር አንዱ ሀገር ተዘዋዋሪ እንደመሆኑ መጠን በኤክስቼንጁ ያለውም ሁኔታ እንዳለ ሆኖ ሞር ለሶሻል ሚዲያ ቅርብ እንደመሆኑ መጠን ያን ነገር ሳያናፍስ በሰላማዊ መንገድ ተገንዝቦት ያለው ሰላም ከዛም አንጻር ነው ብዬ ማለት ማለት ይችላሉ። የከተማዋ ሰላም መሆንም የተሻለ የንግድ እንቅስቃሴ እንዲኖር ያስችላል ያሉት የውይይቱ ተሳታፊዎች በቀጣይም የከተማዋን ሰላም ዘላቂነት ለማረጋገጥ ዝግጁ መሆናቸውን ገልጸዋል። ሰላሙ ከሌለ መስራት እንደሌለብን፣ ስራችን ራሱን ማስችለን ማስኬድ እንደማንችል ሁላችንም ነጋደው ማህበረሰቡም ያውቀዋል እና ይህ ከሁላችንም ከትንሽ እስከ ትልቅ ያለው ሰላማችን እንድጠበቅ ጠንክሮና ተባብሮ መስራት አለበት። ሁሉም ማህበረሰብ ለሰላሙ የበኩሉን አስተዋጽኦ ማድረግ አለበት። በተወሰነ አካል ብቻ ሰላማዊ ወይም የተረጋጋ የኢኮኖሚ እንቅስቃሴ ይኖራል ማለት አይቻልምና ና ነገ ከነጎዳ ሰላም አለመኖር የሁሉም ሰው ኪስንም ቢሆን የሚነካ ነገር ነው የሚሆነውና ለሰላሙና ለተረጋጋ የኢኮኖሚ እንቅስቃሴ ሁሉም ማህበረሰብ የበኩሉን አስተዋጽኦ ማድረግ አለበት ብዬ ማለት እፈልጋለሁ። የንግዱ ማህበረሰብም የዘርፉ ማህበራትም ተባብሮ በአንድነት የሚሰሩበት አቅጣጫዎች አሉ፣ እየተሰሩም ነው። በእርግጥ ያ ነገር ደግሞ ተጠራክሮ መቀጠል መቻል አለበት የእኛም አስተዋጽኦ ከፍተኛ መሆን መቻል አለበት ብዬ አስባለሁኝ። የደሴ ከተማ ከንቲባ ጽሕፈት ቤት ኃላፊና የተቀዳሚ ምክትል ከንቲባው ተወካይ አቶ ሰይድ ካሳው በበኩላቸው የንግዱ ማህበረሰብ የሰላምን አስፈላጊነት በመረዳት የከተማዋ ጸጥታ እንዲጠናከር አስተዋጽኦ ማድረጋቸውን አመላክተዋል። ከተማችን ሰላም እንድትሆን በተለይ በሀሳብም በቁሳቁስም በትግልም ጭምር የበኩሉን አስተዋጽኦ ሲያደርግ የቆየ ማህበረሰብ ነው። የሰላምን ዋጋ ጠንቅቆ ያውቃል፣ ማህበረሰቡ ማለት ነው። ስለዚህ ይሄ የንግዱ ማህበረሰብ አሁን የገጠመንን የክልላችን የጸጥታ ችግር በአጭር ጊዜ እንዲጓጭና ከተማችን አስተማማኝ ሰላም እንዲኖር ይበልጥ ሰላምን የማጽናት አስተማማኝ ሰላም በክልላችን እንዲመጣ አስተዋጽኦውን አጠናክሮ እንዲቀጥል ለማድረግ ነው። የንግዱ ማህበረሰብ ለከተማው ሰላም መረጋገጥ እያደረገ ያለውን ድጋፍ አጠናክሮ እንዲቀጥል የጠየቁት አቶ ሰይድ የኑሮ ውድነትን ከሚያባብሱ ተግባራትና ምክንያታዊ ያልሆነ የዋጋ ጭማሪ ከማድረግ እንዲቆጠቡም አሳስበዋል። ጤናማ የሆነ የግብይት አገልግሎት እንዲሰጡ የማድረግ በተለይ ተገቢነት የሌለው ዋጋ ያለመጨመር ስራ መስራት መቻል አለባቸው። ለነዚህ ለግጭት ወይም ደግሞ ለሰላም መደፍረስ አሉታዊ ተጽዕኖቸው ከፍተኛ ስለሆነ ማለት ነው። በሌላ መንገድ ከተማችን በልማት እንቅስቃሴዋ ጥሩ ጅምር ስራዎች ናቸው ያሉት ለእነዚህ ስራዎች የበኩሉ እንዲጋፍ እንዲያደርግ የንግዱ ማህበረሰብ በዚህ አጋጣሚ መልእክት ለማስተላለፍ ፈልጋለሁ። በከተማዋ የተጀመሩ የልማት ስራዎች በተያዘላቸው የግንባታ ጊዜ ተጠናቀው ለአገልግሎት ክፍት እንዲሆኑ ድጋፋቸውን አጠናክረው እንዲቀጥሉም አቶ ሰይድ ጠይቀዋል። የሞዴል ሴት ህብረት አደረጃጀት ተሞክሮችን በማስፋት የሴቶችን ኢኮኖሚያዊ ተጠቃሚነት ለማረጋገጥ በትኩረት እንደሚሰራ የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ገለጸ። ቢሮው በደሴ ከተማ በግልና በማህበር ተደራጅተው በተለያዩ የሥራ መስኮች የተሰማሩ ሴቶችን ተሞክሮ ምልከታ አካሂዷል። ፊኒክስ አየሎም ተጨማሪ አላት። በግቢያችን እነዚህ አትክልቶች ካሉ አንዱ የኑሮ ውድነት ማሸነፊያ ስለሆነ ይህንን እኛ ለልማት ህብረታችንም ሆነ በሌላም ጊዜ ለሴቶች ተሞክሯችንን እያካፈል ተቀባይነት አግኝተናል። ሶስት ሴቶች ነን የጀመርነው፣ አሁን ከሰላሳ በላይ ሰራተኞች አሉ። ሴቶች በልማት ህብረት መደራጀትና መጠናከር መቻላቸው በጤና በትምህርትና በግብርና ተሳትፎ ያላቸውን ተጠቃሚነት እንዳሳደግላቸው መረጃዎች ያሳያሉ። በልማት ህብረቱ መደራጀታችን በኢኮኖሚ ራሳችንን እንድንችል አድርጎናል ያሉት አሚኮ ያነጋገራቸው ውጤታማ የልማት ህብረት አባላቱ ለስኬታቸው የባለድርሻ አካላት ድጋፍና ክትትል ትልቁን ድርሻ ይይዛልን ብለዋል። ወደ ሽያጭ ገብተናል። ነገ ተለውጠን እኛ እዚህ ቀበሌያችን ላይ ለሌሎች ሴቶች ማሳያ የሚሆን ትልቅ ነገር የተሻለ ነገር ከፍተን ብዙ ሴቶችን ከስራችን አድርገን አርአያ ለመሆንና ገንዘባችንን በቁጠባም ያለውን ከዚህም ሽያጭ ያለውን እያጠራቀም አንድ ትልቅ ነገር ከፍተን ሴቶችን መጥቀምና ተጠቃሚ እንዲሆኑ ተሳታፊ እንዲሆኑ እንፈልጋለን። ሶስት ሴቶቹን እና የጀመርነው አሁን ከሰላሳ በላይ ሰራተኞች አሉን። ዘጠና አምስት ፐርሰንቱ ሴቶች ናቸው። የምንሰራቸው ስራዎች ደግሞ የባልትና ውጤቶች ነው። ምርታችንን የምናከፋፍለው አንደኛ ለከተማው ህብረተሰብ ነው፣ ሁለተኛ ደግሞ ለግል ድርጅቶች፣ ሶስተኛ ለዩኒቨርስቲዎች እናከፋፍላለን። ጥቃቅንና አነስተኛ ድጋፍ ያደርግልናል። ሴቶችና ህጻናት በየዘርፉ መጡ አይዘቹ በርቱ ይሉናል። የደሴ ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ኃላፊ ምሳዬ ከድር ሴቶችን በልማት ህብረት የማደራጀትና ተጠቃሚነታቸውን የማረጋገጥ ስራ በትኩረት መሰራቱ ዘርፈብዙ ጠቀሜታ እያስገኘ እንደሆነ ይናገራሉ። አንድ መቶ ሰላሳ አካባቢ የሴቶች የልማት ህብረት አለ። ስለዚህ ሰባ አምስት ፐርሰንቱ ወደ ስራ እንደገቡ ነው የባለፈው አመት አፈጻጸማችን የሚያሳየው። እቅድ አቅደው መወያየት የጀመሩ በአካባቢያቸው የስራ እድል የተፈጠረላቸው፣ እንዲህ እንዲህ አይነት መረጃዎች አሉ። ስለዚህ በዚህ አመት በአንደኛ ዙር በሁለተኛ ዙር ሞዴል ያደረግናቸው አሉ። አሁን የሶስተኛ ዙር የሴቶች የልማት ህብረት ሞዴል መርጠናል። ስለዚህ አንደኛ ዙርና ሁለተኛ ዙር ማጠናከር ሶስተኛ ዙር ሞዴልን ደግሞ ወደ ስራ የማስገባት ስራ አሁን አቅደን ወደ ስራ የገባንበት ሁኔታ ነው ያለ። በልማት ህብረት አደረጃጀት ዘርፍ የተሰማሩና ውጤታማ የሆኑ ሞዴል ሴቶችን ተንቀሳቅሰው የተመለከቱት የአማራ ክልል ሴቶች ሕጻናትና ወጣቶች ማህበራዊ ጉዳይ ቢሮ ምክትል ቢሮ ኃላፊ ዝናጌታቸው ሴቶች በልማት ህብረቱ በመደራጀታቸው እርስ በእርስ የመደጋገፍ ና ችግሮቻቸውን በጋራ የመፍታት ባህል ማዳበራቸውንም ነው የገለጹት። የሚያጋጥማቸው ከትንንሽ የማህበራዊ ችግር ጀምሮ ህመም ሲኖር ሲወልዱ አጠቃላይ የማህበራዊ ችግሮች ሲገጥማቸው እርስ በርሳቸው የመደጋገፍ የመተባበር ችግር ኢቭን ሰላም ከሰላሙ አኳያ በመካከላቸው ጥልም ካለ ቶሎ ፈጥነው እንዲታረቁ በማድረግ ለማህበረሰቡ አራያ በመሆን በተግባር የተለወጡ የልማት ህብረቶችን ነው ስናይ የነበረው ና ይሄን ተሞክሮ ሶስተኛ ዙር የሚገቡት ፕራክቲካሊ ወይም መሬት ላይ ያለውን ወስደው ከተሞችም ከከተማ ባህሪ አኳያ፣ ገጠርም ከገጠር ባህር አኳያ እንዲያሰፉት ለማድረግ ታስቦ የተዘጋጀ ጉብኝት ነው ማለት ነው። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀናንባቸው ነበርኩ። ጤና ይስጥልን።